አታምጣ ሲባል አምጥቶ ቆለለው አሉ እናቶች ሲተርቱ ማለት ነው። የዛሬው ደግሞ በጣም ጫን ያለው ነው፣ እውነቱ ለመናገር በመጀመሪያ ደረጃ ይህንን ካራክተር ሀይምና ብሩኬ በጭራሽ አይወክልም። በእውነት ማለት እነሱ የምናውቃቸው እንዴት እንደሚከባበሩ ሪስፔክት እንዴት እንደሚሰጣጡ፣ እንዴት እንደሚተማመኑ፣ እንዴት እንደሚዋደዱ፣ እንዴት እንደሚወዳት ማለት ነው እንዴት እንደምትወደው እንዴት እንደሚከባበሩ፣ ማርያምን ባክ ሄዳችሁ ቪዲዮዋቸውን ይው ማለት ነው። እና ይህንን ካራክተር ኔቨር በጭራሽ አይወክሉም። ያው እነሱ ሆነው ነው መገኘት ስላለባቸው ነው ብዬ ያስባለው ማለት ነው። ሀብ ደግሞ ስራ አይደለም ሬሊን የተጣሉት እያለ ነው፣ የትኛው ነው ምናም ነው እንዲህ። ይሄ ነገር የሚያጠላ ነገር አይደለም። ያናደደኝ ዛሬ ቴዲ ነው፣ ቴዲ ተልኮ አለው ይመስላችሁ? ማለት አንደኛ ምን አየሁበት? የንቀት ንቀት አይቼበታለሁ ፉክክር አይቼበታለሁ እልህ አይቼበታለሁ። ገብታችኋል? ሶስተኛ ወገን ማለት ነው ገብታችኋል? አደለ ሶስተኛ ወገን የገባ መቼም በቃ የሆነ በቃ ሌላ ነው ጣጣ ይዞ የሚመጣው ማለት ነው። ይሄንን ሳይፈቱ ሌላ ጣጣ መጣ ማለት ነው። ቅመምዬ ማለት ነው ባለፈው ህይወት ለአሁን ምንም ማንም የኖረ የለም፣ ሁሉም የኖረ የለም። ያለፈ ቤት አይሰራም። ለዛሬ ማለት ነው። እና ትጭቃጨቁ ውድ የሰን ቤተሰቦች ማለት ነው። እና ወንድ ልጅ ምን ይፈልጋል መሰላችሁ? ክብሩን እንዲነካበት አይፈልግም። አባቶች ሲያስተምሩ ከሰማችሁ ምናልባት ማለት ነው። መታገስ ያለበትን ያክል ይታገሳል። ገብቷቸዋል። አይሆ በአባቶችም ሲያስተምሩ ሰምታችኋል ብዬ አስባለሁ እና እና ቅመምዬ ማለት ነው። ባለፈው ያለፈው አለፈ ነው፣ ፓስት ፓስት ነው ለአሁን ምንም ማተር አያደርግም። ስለዚህ ይችን ሴት ለምን ልትልክልኝ ቻለች ምን ፈልጋ ነው ብለሽ ራስሽ ራሱ ጥያቄ ጠይቂው። ሁለታችሁን ዌይካፕ፣ የእውነት ዌይካፕ ሁኝ ቅመም። ብዙ ሰው ነው የሚቀናባችሁ እናንተ ማለት ነው ስለሚቀናባችሁ እሷ ይህንን መላኳ ለምንድን ነው ብለሽ ራሱ ጥያቄ መጠየቅ አለብሽ፣ ቅመ ማለት ነው እና ይህንን ጭቅጭቅ የሚያጭቃጭቃችሁ ነገር አይደለም። አይኖ ስራ ነው፣ ስራ እየሰራችሁ ነው። ይሄ ቶፒክ አርጋችሁ ነው። ግን ደግሞ ለተመልካች ራሱ ይህንን ትምህርት ያስተምረዋል ወይ ትምህርት ይማርበታል ወይ ብላችሁ ደግሞ ራሳቸውን ኩዌሽን አርጉለት ማለት ነው። እንዴ እናንተ ተቀረጻችሁ ተለቀቀ እንዲህ ህዝቡ ላይ ህዝቡ ካልወደደላችሁ፣ ለምሳሌ እኮ በላይካችሁ ማየት ትችላላችሁ። የምር ላይካችሁን ማየት ትችላላችሁ። ላይካችሁ ፕራንክ ስትደራረጉና ይሄንን ስራ ከጀምራችሁ ቀን ምን ያህል እንደቀነሰ ማለት ነው። ያ ማለት ህዝቡ አልወደደላችሁም ማለት ነው። ስለዚህ ስቶፕ አቁሙ፣ ይበቃችኋል። ሁለታችሁ የማንም ህይወት ማንም አይኖርም፣ አይመራውም። እናንተ ሁለታችሁ ህይወታችሁ ራሳችሁ ብቻ ናችሁ መኖር የምትችሉት ማለት ነው። ስትከባበሩ ነው የምታወጡትን ቃላት እየተጠነቀቃችሁ ማለት ስነ ስርአት እያዥ ስነ ስርአትን እያዝ ይሄ ህፃን ልጅ ራሱ አይባልም፣ እንደዛ ይሄ አይባልም። እና እናንተ ሆነው ነው የሚገኙት ምትኑ ድራማው ግን ደግሞ ለተመልካች ነው በየቤት እኮ ስንት ጉዳን ለሚጨቃጨው ባልና ሚስቶች እኮ አሉ። እነሱ እናንተ ሲያዩ ደግሞ ለካ ሁሉም ቤት እንዲ ነው ሁሉም ቦታ ነው ይላሉ ማለት ነው። እና እናንተ ብዙ ለብዙ ሰው ትምህርት የምትሆኑ ናችሁ ማለት ነው። እና አሁን ብርኬ፣ አላስረዳሽም ያለፈ ህይወቴ ያለፈ ነው። ፎቶዬን የዛሬ አመት እንዲነበርኩኝ ወይ ብሏል። አሁን እሱ ምንድነው? ፖፑላይት ከገባችሁ የእውነት ማርያም ነው ምላችሁ፣ ይነግራታል። አሁን እነሱ ብሩኬ ከማንና ከማን ነው እልህ የገባው? ከሃይሚና ከፍፄ እልህ ገብቷል። ፍፄ ይቅርታ ይጠይቅ እያለ ነበር አይደለ? ትናንትና ይቅርታ ይጠይቅ። እሷ መቼም አይሸነፍም ይቅርታ ይጠየቅም ብላለች። እሱ ደግሞ አሁን በኔ ጎን በኔ ቦታ ሆናችሁ ማናችሁም እያሰባችሁልኝ አይደለም ሲል ራሱ አንደርስታንድ አድርጎ ማለት ነው ሶ እልህ ገብቷል በሁለታቸው መሀል ማለት ነው ሶ አሁን ማነው የሚሸነፈው ነው አውት ፍፄ ከሁለታቸው መውጣት አለብህ ፍፄ ማለት ነው ብሏል እኮ ስልክ ላይ እኔ እና እሷ ነገሩን መፍታት እንችል ነበረ እናንተ መግባት አልነበረባቸውም ብሏል እኮ እነሱ ደግሞ ፍፄ ደግሞ አዞርተዋል በሌላ ነገር አስቦኛል እያለ ነው እሱ። በሌላ ነገር አስቦ ሳይሆን መግባትክ ነው እያጋጋልክ ነው ብሎታል። ኦፍኮርስ እያጋጋለ ነው ይሄ እኮ የባልና ሚስት የሆነ ሶስተኛው ወገን ሲገባ እንዲ ነው የሚበጣበጠው ማለት ነው። እና እናንተ ሁለታችሁ በአንድ ቤት ቁጭ ብላችሁ የማይፈታ ነገር የለም የእውነት አምሹር አሁን ሀይሚ ብቻ ብትጠራው ካሜራ የሌለበት ማለት ነው ብትጠራው በጸባይ የእውነት ሁሉም ነገር ይነግራታል እሱም ትነግረዋለች ይሄ ነገር ሳይፈታ እቺ ቴዲ መጣች ማለት ነው እርፍ ጭራሽ አበባ ይዞ ነው የመጣው የእሱን አበባ አበባ ይዘህላት ሂድ አላልከኝም አለው የእውነት አሁን ብሩኬ ብሎታል አሁን ይዞት ይመጣል ተልኮ አለው የሆነ ነገር ተልኮ አለው እናንተ መንቃት አለባቸው የእውነት ሁሌ ልጅነት ዛሬ ሀብ በጣም ተቆጥቷቸዋል ሰድቧቸዋል ሁላ ማለት ነው እና ሜቢ ሊቋጩት ሊያቆሙት ይችላሉ። ነገር ምናልባት ማለት ነው። በጣም ስለተቆጣው ያው ታላላቆቹ በጣም ነው የሚፈራቸው ብርኬ ማለት ነው እና ምን ለማለት ፈልጌ ነው? ምናልባት ሊያቆሙት ይችላሉ ማለት ነው እና እባካችሁ፣ ያለፈ ታሪክ ያለፈ ነው ቅመምዬ ማለት ነው። ያለፈ ታሪክ ኦልሬዲ አልፏል። ለአሁን ማንም ምንም ማተር አያደርግም። እንዲህ አንቺ የምትወጂው ሰው አሁን ምንድን አሉ? አሁን በልህ እኮ ልጅቷ ደግሞ ታያታለሽ ብሏታል፣ በልህ ማለት ነው። እሷ ምንድን አለችው? አምጣት ብለዋለች እኮ እና ሁለቱ እልህ ውስጥ ናቸው። ወይኔ እሱ መቼም በጭራሽ ከእሷ ጋር አይሆንም። ምክንያቱም የተለያዩም በጥሩ ነገር ስላልሆነ ማለት ነው። ገርፋኛለች፣ በፍቅር ስለተገረፍኩኝ ተምሬባታለሁ ብሏል አደለ። እንዴት ነው አሁን ወደኋላ የሚሄደው ቅመሟ ከእሷ ጋር ሆኖ ከሌላ ሴት ብታየው አይደለም ሀይሚቅርና ኦዲየንስ ራሱ ልክ ልኩ ነበረ የሚነግሩት፣ ማለት ነው አይደል እንዴ የተደጋጋሚ ቴዲ ምን ሲል እየሰማሁት ነበረ፣ አንተ አትገባትም አትገባትም እያለው በጣም መለህ ውስጥ እያስገባው እየተፈታተነው ነበረ። በነገራችን ላይ ማለት ነው፣ ግን ትግስቱን እኔጃ ሳላ ድንቅለት አላልፍም። ዛሬም ትናንትና ማለት ነው። ትላንትም በጣም ተፈታትኖታል። ምንም አላለም። ዛሬም ምንም ብዙ እንትን አላለም። አልተመታም። ብመታም ምጎዳውን ነኝ እያለ ነበረና አንተ ነህ የምትገባት የሆነ ወረኛ ማለት ነው። አሁን በብሩኬ ቦታ ሆነ ብሩኬ እንደዛ ቢልህ ታደርገዋለህ? አንተ ላይ እናንተ ላይ መደረግ የማትፈልጉትን ሰዎች ላይ የምታደርጉትን ነገር ነው እኔ ግራ የሚገባኝ ማለት ነውና ፍጽ እያለ ነበረ። ብሩኬት ሲናደድ የሚያደርገው ነው ያቅም። ይናደዳል ምናምን እያለ ነበረ እና የእውነት ማንም ሰው ማለት ነው የሚወደውን ሰው ከመጡበት የሚያደርገው ነው ያቅም። ይሄ ማንም ሰው ያለ ነገር ነው አይደለም፣ ወንድ ይቅርና ሴትም ራሱ ከምትወደውን ሰው ከመጡበት እንዲህ ነው ምትሆነው። ሶ ይሄ ሁሉም ቦታ ያለ ነው ማለት ነው እና እንደዛ በምትሉት ነገር ብታቆሙ ማለት ነው። ማለት ሪስፔክት ከራስ ነው አደለ? የሚጀምረው እና እንደዛ ባታደርጉ። ሌላ ደግሞ አንተ ቴዲ ተብይክ ማለት ነው በመጣህበት ብትሄድ ምን ይመስልሃል? ፍቅር በግድ አይሆንም። አንተነ የምትገባ ደግሞ ምን ታደርጋለ? ምን ያደርጋል? እዚ ግዴታ ደውዬ መምጣት አለብኝ አላለ። ኧረ በስመ አብ ከኋላ የመጣ ይናወጣ እና ማለት ነው ነገ ከመጣህበት ትመለሳለህ፣ ስራህን ስትጨርስ ማለት ነው። እነሱም ያው መታረቃቸው አይቀርም። ግን ደግሞ እናንተ መሆን መሆን ቦታ ቤተሰብ ድረስ ሄዳችሁ ቮይስ ማላክ ድረስ ይሄ የሚያስደርስ ነገር አይደለም። ስራን እየሰሩት ያሉት መለኛው እየተናገረ ነበረ። ወንድሜ እንደ እንደዚህ ብላችሁ ቮይስ ለምን ትልክሉኝ ያላችሁ እያለ ነበረ ወንድሙ። እንደዛ ብላችሁ ደስ የሚለው ነበር የሚመስላችሁ? ያንች ወንድም ቢሆንስ? ያንች እህት ብትሆንስ? እንደዛ የምትዩ ማለት ነው። እና አንዳንዴ የመጣንበትን የረሳን ስንቶቻችን አለን? የእውነት አሁን ልጆች እኮ እየተረገጡ ነው፣ እየተረገጡ እየተሰደቡ ነው። እንትን ማርያምን፣ አንዳንዴ እኮ ቆም ብለን ማሰብ አለብን።